ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ወታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን እንነግራችኋለን። አብራችሁን ቆዩ። የኤርትራ አየር ክልል መቆጣጠርን ጨምሮ ያልተፈቀደለት ኃይል ወደ ኢትዮጵያ ድርሽ እንዳይል 24 ሰዓትን በተጠንቀቅ ከቆመው የዘመናዊ ራዳር ሲስተም አካል የሆነችው ቻይና ሰራሹ ኤችኪው 6 ሚሳኤል ተተኳሽና ራዳር ሲስተምም ኢትዮጵያ ታጥቀዋለች። ይህ ራዳር ሲስተም ኢትዮጵያን ጨምሮ በሰባት ሀገሮች ብቻ የሚገኝ ሲሆን በፈጣን ተሽከርካሪዎች ላይ በመገጠም ካለፈቃድ የኢትዮጵያን አየር ክልል ጥሶ የገባ በረራ አካል ጀት ሄሊኮፕተር፣ ድሮን ወዘተ በታጠቀው ምህረት የለሽ ሚሳኤል አየር ላይ ያጋያል። የዚህንም የሚሳኤል ጉዳይ በዝርዝር የምናይ ይሆናል። ቆይታቸው የምትሰሙት ይሆናል። ስ ስምምነቱን ካላከበረ መጥፊያ ይሆናል ስትል እስራኤል አስታወቀች። የእስራኤል የመከላከያ ሚኒስትር ካትስ ሐማስ የእርቅ ስምምነቱን ካላከበረ ጦርነት እንደሚቀጥል ገልጸው ወታደር ኃይሉ በድጋሚ ጦርነት የሚነሳበት ጊዜ የፍልስጤም አሸባሪ ቡድን ለመጨፍለቅ እቅድ እንዲዘጋጅ ትዕዛዝ ሰጥተዋል ተባለ። በዚህም ጉዳይ ዜና ትንታኔያችን አካቶናል። ቆይታቸው የምትሰሙት ይሆናል። ከዚሁም ጋር ተያይዞ እስራኤል ኪሎዋ ስንት ነው? ሐማስስ ኪሎ ስንት ነው? እስራኤልስ ከዚህ ጦርነት ምናተረፈች? ሐማስስ ምናተረፈ? ምን በአጠቃላይ በምስራቅ አፍሪካ በተከሰተው ጦርነት ሁለት ዓመት ሊሞላ ሁለት የተወሰነ ቀናትስ የቀሩት የሐማስ እስራኤል ጦርነት ከሁለት ዓመት ጦርነት በኋላ ተቋይቷል። በዚህም ጦርነት መካከል በሁለቱ ሀገር መካከል ምንስተገኘ፣ ምንስተረፈ የሚለውንም የዜና ትንታኔያችን በሰፊው አካተናል። ቆይታቸው የምሰሙት ይሆናል እነዚህ የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ሐማስ ስምምነቱን ካላከበረ መጥፊያ ይሆናል ስትል እስራኤል አስታወቀች። የእስራኤል የመከላከያ ሚኒስተር ካተስ ሐማስ የእርቅ ስምምነቱን ካላከበረ ጦርነቱ እንደሚቀጥል ገልጸው፣ ወታደር ኃይሉ በድጋሚ ጦርነት በሚነሳበት ጊዜ የፍልስጤማ አሸባሪ ቡድን ለመጨፍለቅ እቅድ እንዲዘጋጅ ትእዛዝ ሰጥተዋል ተብለዋል። ሐማስ ስምምነቱን ለማክበር ፍቃደኛ ካልሆነ እስራኤል ከአሜሪካ ጋር በመተባበር ጦርነቱን ይቀጥላል። የሐማስ አጠቃላይ ሽንፈት ለማሳካት በጋዛ ያለው እውነታን ለመለወጥ እና የጦርነቱን አማ ሁሉ ያሳካል ሲሉ የካትስ ጽህፈት ቤት መግለጫ ተናግሯል። የእስራኤል መከላከያ ሚኒስትር ይህን መግለጫ ያወጣው አሁን በጋዛ የሞቱት 19 ታጋቾች አስክሬን አለመመለሱን ተከትሎ ነው። ነገር ግን የሐማስ ወታደራዊ ክንፍ አሜሪካ የሚደገፈው የተኩስ አቁም ስምምነቱን መሰረት ሁሉንም ህይወት ያላቸው ታጋቾች ወደ እስራኤል በመመለስና የሞቱት ምርኮኞች ሁሉ አስክሬን እያፈላለገ ነው በማለት ስልጣኑን ከማስረከቡ በፊት ገልጿል። የታጋቾች አስክሬን ያልተመለሱት አስክሬን ለመፈለግ ከፍተኛ ጥረት ና ልዩ መሳሪያዎች ይፈልጋል እና ይህ ችግር ለመፍታት ከፍተኛ ጥረት እያደረግ ነው ብሏል። ቡድኑ በተያዘም ሐማስ ረቡዕ ምሽት የሞቱትን የሁለት አጋጅ አስክሬኖች የያዙ ሁለት ሬሳ ሳጥኖች አስተላልፏል። የሟቾች ምርኮኞች ሁሉ ማግኘት የቻለው አስክሬን እንዳስረከበም ተናግረዋል። የሬሳ ሳጥኖቹ በጋዛ ከተማ ከሚገኘው ሐማስ ተፈልጎ የተገኙ ሲሆን በቀይ መስቀል አማካኝነት በጋዛ ሰርጥ ወጥተው ለመከላከያ ሰራዊት አባላት ተላልፈዋል። ፖሊስ ቴላቪቭ ወደሚገኘው አቡ ከቢር ፎረንሲክ ኢንስቲትዩት ወስዶ የሟቾች መንስኤ ለማወቅና ለማጣራት ይወሰድ ሲሆን ይህ ሂደት እስካሁን ሁለት ቀን ሊወስድ እንደሚችል ባለስልጣናቱ ተናግረዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ አስክሬኑ ወደ እስራኤል ግዛ ከተመለሰ በኋላ ለጋዜጠኞች በሰጡት መግለጫ ሐማስ በጋዛ የተያዙትን የሞቱትን ቀሪዎችን እየፈለገ ነው ብለዋል። ይህ አሰቃቂ ሂደት ነው፣ እየቆፈረ ነው፣ ብዙ አካላት እያገኘ ነው፣ ከዚያም አስክሬኖች መለየት አለባቸው ሲሉ በኦቫል ኦፊስ ውስጥ ለጋዜጠኞች ተናግረዋል። በእነዚህ አስክሬኖች ውስጥ ጥቂቶቹ ለረጅም ጊዜ የቆዩ ሲሆኑ አንዳንዶቹ በፍርስራሾች ውስጥ ይገኛሉ። በፍርስራሾች ማስወገድ አለባቸው ሲሉ በቀጠለው መግለጫ አንዳንድ በዋሻዎች ውስጥ ናቸው፣ ከመሬት በታች ናቸው፣ ወደ ታች ስለሆነ እስራኤል ጊዜ መስጠት አለባት ብለዋል። ሸምጋዮቹ ረቡዕ ዕለት ከጋዜጠኞች ጋር ባደረጉት አጭር መግለጫ ሐማስ የሁሉንም ታጋቾች አስክሬን ለማግኘት ሳምንታት ሊፈጅ እንደሚችል አስጠንቅቀዋል። በጋዛ ላይ የደረሰ ባለው ውድመት የተነሳ ፍለጋው አስቸጋሪ እንደሆነ ገልጸዋል። ከፍተኛ አማካሪ አንዱ ሐማስ ስምነቱን ጥሷል ሲል ብዙ ሰዎች ሰምተናል። ነገር ግን ተቸግሮ እንጂ ሆን ብሎ አይደለም ያሉት አማካሪው የጦር ቀጠና በመሆኑ የተኩስ አቁም ስምነቱ ተግባራዊ ከሆነ በኋላ አስክሬኖችን በማሰባሰብ መጀመር የሚቻለው ባለፈው ሳምንት ብቻ እንደሆነ ጠቁመዋል ሲል የዘገበው ታይም ኦፍ እስራኤል የዜና ወኪል ነው። አመታት የፈጀው የሐማስ እስራኤል ጦርነት ለጊዜው ትራምፕን የነኛ ያቀረብኩት ባሉበት ስምነት ሐሳቤ ተቋጨ ይመስላል። በዚህም እስራኤል ኪሎዋ ስንት ይሆን እውነትና ንጋት እያደር ይጠራል። ሌላ ሌላውን ትችት የሐማስና የእስራኤል የኃይል አቅም ላሳቃቸው ብሎም ትርፍና ኪሳራውንም ይናገራል። በዚህም ኤል እጅግ ዘመናዊ የሚባል የጦር መሳሪያ ያላት አገር ስትሆን መደበኛ ከ170 ሺህ በላይ ንቁ ወታደሮች፣ ከ450 ሺህ በላይ ተጠባባቂ ጦር አላት። ብሎም ዝርዋዋን መቆጣጠር የሚችል ዘመናዊ አየር ኃይል ኤፍ 35 ና ኤፍ 15 ጀት ያላት ሀገር ናት። በባህር በኩል ደግሞ ዘመናዊ የባህር ኃይል የጦር መርከቦች አላትና ታንክ በተመለከተ ደግሞ ከአንድ ሺህ በላይ ዘመናዊ ታንኮች አይረንዶምና ና የአርቲፊሻል ኢንተለጀንስ ቴክኖሎጂ የሳይበር ጦር ያላት ሀገር ናት። ይህ ብቻ አይደለም፤ ለጦር ሰራዊቱ በአመት ከ20 ቢሊዮን ዶላር በላይ የምትበጅ ሲሆን ይህም ደግሞ ከአሜሪካ ድጎማ የምታገኘው ነው። በቅርሚያ ልንገነዘበው የሚገባው ጉዳይ ቢኖር ሐማስ ሀገር ሳይሆን ከፍልስጤም ግዛቶች አንዷ የሆነችው ትንሿን ጋዛ የሚያስተዳድር ሁለት ሚሊዮን የሚጠጉ ህዝቦች ሙሉ ልባቸውን የሰጡት የጋዛ መንግስት ነው። ሐማስ ከ20 እስከ ሰላሳ ሺህ የሚጠጉ ወታደር ያለው ሲሆን አደረጃጀቱ የጎሪያን ውጊ አጥቂ ነው። ምንም አይነት አየር ኃይል የሌለው ሲሆን ትናንሽ ድሮኖች በወዳደቁ ቁሶች በመስራት ጠላቶችን ያጠቃበታል። ባህር ኃይል ረገድም ለቁጥር የሚበቃ ባህር ኃይል የሌለው፣ ታንክ የሚዋድምበት ጥበብ እንጂ ታንክ የሌለው በቴክኖሎጂ የተራቀቁ መሳሪያዎች ሳይኖረው በመሬት ውስጥ ለውስጥ በመሄድ አየሩን ምድሩን መሳሪያ የሚዋድም ወኔ የሰነቀ ተቋም ነው። ስለ ሐማስ ሲያነቡም ማመን የሚያስቸግሩ በርካታ ውናቶች አሉት። ሐማስ ትረዳለች የምትባለው ኢራንና አሜሪካ ለእስራኤል የምትረዳውን አንጻር አንድ በመቶ እንደማይሆን መረጃ ይጠቁማሉ። እስራኤል ከሐማስ ጋር ስታነጻጽረው የዝሆንና የጉንዳን ኃይል ይራራቃሉ። ጉንዳኖች ተረባርበው ዝሆንን ጣሉት፣ ወይም ዝሆን መጣ ብለው ጉንዳኖች ምሽጋቸው ውስጥ ተወሸቁ። ሐማስ ምን አተረፈ? እስራኤልስ? ሐማስ በምን ከሰረ? እስራኤልስ? ሐማስ በኔታንያሁ እቡይ አጋሮች የተናቀ እንደ ትንኝ የሚፍለቀለቁ ቀትረ ቀላል እንደሆኑ ነበር ሲደስቁት የቆዩት በዚህ ግምታቸው አጋራቸው አሜሪካም ሆነ ወዳጆቹ አውሮፓውያን አሳስረው ቆይተዋል። በአጭር ጊዜ ጨፈልቀዋለሁ ያሉት ሐማሶች የእስራኤል ካንሰር የሆነው እስራኤል አጣብጣ እስከምትፈነዳ ዓለም ፊት ኖሯን አጋልጧታል። በዚህም ጦርነት እስራኤል ምን አተረፈችስ? ምን እስከሰረች? አንደኛ የገመናዋ መጋለጥ ይሆንባታል። በምዕራባዊ አጋሮችና በዓለም አቀፍ መገናኛ ብዙሃን ከፍተኛ ድጋፍ የነበረት እስራኤል በታሪኳ አይታ የማታውቀው ከፍተኛ ሆነ ተቃውሞ ገጠማት። ደጋፊ መገናኛ ብዙሃን በጋዛ የጨፈጨፈቻቸው ሕጻናት፣ ሴት ልጆ፣ ያልታጠቁ ዜጎች፣ ያወደመችው ከተማ በማሳየት ቢሽኮረመሙም ማህበራዊ ሚዲያ ከፍተኛ ፍጥነት እያሰራጨው አውሮፓና አሜሪካ የነበሩ ክብርና ተሰሚ ወረደ። በሁለተኛ በህግ ዓለም አቀፋዊ ቁጥር አንድ ወንጀለኛ በመባል ዓለም አቀፋዊ ወንጀለኞች ፍርድ ቤት ኢንተርናሽናል ክሪሚናል ኮርት ና ዓለም አቀፋዊ ፍርድ ቤት ኢንተርናሽናል ኮርት ጀስቲስ እስራኤል በተጨባጭ ማስረጃ በሰውና በሰነድ ታግዞ በመክሰስ በመሪዎቿ ሆነም በጠበቆቿ ሊያስተባብሉ ባልቻሉ ክስ ተፈርዶባት ወንጀለኛ ተባለች። መሪዋን በተገኙበት ይያዝ የሚል የእስር ማዘዣ ወጣባት። ሶስተኛ፣ በዲፕሎማሲያ ተጽዕኖ ሲሆን አንዳንድ ሀገሮች ከእስራኤል ጋር ያላቸውን ዲፕሎማሲያዊ ና ፖለቲካዊ ስምነት ያደረጉበትን ሰነድ ቀደው በቆሻሻ መጥ

ቅርጫት ውስጥ ወርውሮታል። አንዳንዶች የንግድ ስምነቶችን ሰርዘዋል። በተለይ ደቡብ አሜሪካና አፍሪካ ውስጥ ያሉ አገሮች መንግስትም እስራኤል እንትን የነካ እንጨት አድርገዋታል። በአራተኛ፣ በዘለማድ የተናቀ ያስረግዘ እንዲሉት በንቀት አይን ያየችው ሐማስ፣ ከባዶጅ ባልተናነሰ በድንጋይ የሚዋጋው ሐማስ የእድሜ ልክ የእስራኤል ካንሰር ሆነ። ጋዛን ለጦርነት መቆጣጠር በቀላሉ የማይቻል መሆኑን አለም ተገነዘበ። ይህ እስራኤል በገዛ ህዝቦቿ የረጅም ጊዜ ግጭትና የተቃውሞ ቀንበር ላይ ይጥላታል። ሐማስ ምን ከሰረ? ታላላቅ መሪዎችን፣ በመቶ ሺህ የሚቆጠሩ የሀገሩ ዜጎችን አጥቷል። ጋዛ ወደ አመድነት ተቀይራለች። የተረፉት ህዝቦች በረሃብና በበሽታ በችግር አረንቋ ተጠብሰዋል። በዚህስ ምን አተረፈ? አንደኛ በፖለቲካ ዝና ትንሹ ሐማስ ከትልቁ እስራኤል ተጋጥሞ ስለ ገጠማት በፍልስጤምና አውሮፓ፣ እስያ፣ በሰሜን አሜሪካ በአጠቃላይ በዓለም አቀፍ ደረጃ ሐማስ ስም ዳር እስከ ዳር በደማቁ ተጻፈ። ሁለተኛም ፍልስጤማውያንና አረብ ሀገራት ሐማስና እስራኤልን በመገዳደሩ ፊታቸውን ሐማስን ከመጠራጠር ወደ ሙሉ ድጋፍ እስ እንዲዞሩ የሙሐመድ አባስ ፓርቲ ረቤለሽ አጎብዳጅና አስተጣቂ ተደርጎ እንዲታሰብ አደረገ። በሶስተኛ ፍልስጤም ጉዳይ መልሶ የዓለም አቀፋዊ መንግስታት ድርጅት ቀዳሚ አጀንዳ እንዲሆን ማስቻሉ፣ ጦርነት የፍልስጤም ጉዳይ እንደገና በዓለም ሀገራት ትኩረት እንዲያገኝ ፍልስጤም እንደ ሀገር መታሰቧ ብሎም ሰብአዊ ቁሶዎች ድጋፍ እንዲታገኝ እድል ሰጠ። ከፍተኛም እስራኤልን ማጥቃት ሐማስ የአረብ ሀገሮችን አንድ ወታደር ሳይገደልባት ለአመታት አንቀጥቅጣ እንዳልገዛች ሁሉ የብሽሽት ብጉንጭ የሆነባት ሐማስ ክብርና ዝናዋን አንኳሶ ስሟን አርክሶ እንድትጠላ አደረጋት። በታሪክ አጋጥሞ የማያውቅ ዘመናዊ ትጥቅ የታጠቁ በርካታ ወታደሮች ሙትና ቁስለኛ ሆኑ። ኢኮኖሚያን አናጋው፣ ጠላቶቿን አበዛው፣ ወዳጆቿን አሳሳው፣ ከፍተኛ ኪሳራ አከናነባት። ነገ ከነገ ወዲያ እስራኤል ህዝብ ነቅሎ በመውጣት እብሪተኛ መንግስት ይገለብጣል። ቀሪውን እድሜ ከሰጠን እየኖርን እናየዋለን። በማጠቃለያ እስራኤል ሐማስ አጥፍታ ጋዛን የመቆጣጠር ህልሟ አከሸፈች፣ ወንጀለኛ ተባለች፣ ወዳጅ ዘመዶቿ ከዷት። ሐማስ በርካታ መሪዎችና ህዝቧን አጣ፣ ከአሸባሪነት ወደ ነጻነት ታጋይ ስሙን አደሰ፣ በርካታ ወዳጅና ደጋፊ ከአለም ሀገራት። ምን አተረፈ? ማን ከሰረስ? ማን አተረፈ? መልሱ ለእናንተ።